አድማጭ ተመልካቾቻችን ከቶክ ትንሽ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድመ ማርስቶቹ የትግራይ ጊዜያዊ አስተዳደር ከኦቻ ዳይሬክተር ጋር ተወያየ። በአርሲ ዞን አራት ወረዳዎች ተከሰተ የተባለውን ችግር የሚያጣራ የልዑካን ቡድን የማጣራት ስራውን በዛሬው ዕለት ጀምሯል ሲል የሃይማኖት ተቋማት ጉባኤ አስታወቀ። ከፕሪቶሪያው ስምምነት በኋላ ህወሓት የፈጸማቸው ትንኮሳዎች ወደ ጦርነት ለመግባት ከበቂ በላይ ናቸው ሲሉ ፊልድ ማርሻል ብርሃኑ ጁላ ተናገሩ። በሳውዲ አረቢያ ሁለት ኢትዮጵያውያን አንድ ህንዳዊ በመግደል ተጠርጥረው በቁጥጥር ስር መዋላቸው ተገለጸ። ፑቲን የሩሲያ ብርቅዬ የከበሩ ማዕድናትን ለማውጣት የሚያስችል የድርጊት መርሃ ግብር እንዲዘጋጁ አዘዙ። የትግራይ ጊዜያዊ አስተዳደር ከኦቻ ዳይሬክተር ጋር ተወያይቷል። ተፈናቃዮች በፕሪቶሪያው ስምምነት መሰረት በሰላም እንዲመለሱ አሳሰበ። የትግራይ ጊዜያዊ አስተዳደር ምክትል ፕሬዚዳንት አቶ አማኑኤል አሰፋ በትግራይ ለተፈናቀሉ ማህበረሰቦች ቁልፍና ዘላቂ መፍትሄ በፕሪቶሪያ የሰላም ስምምነት መሰረት ወደ ሰላም ወደ ቀያቸው መመለስ ነው ሲሉ ተናግረዋል። አቶ አማኔ ልህን የተናገሩት በሽረ እንዳ ስላሴ ከተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ጽፈት ቤት የአፍሪካ ዳይሬክተር የሆኑት ኪዮኮ ሆኖ ውይይት ባደረጉበት ወቅት ነው። የተፈናቀሉ ቤተሰቦች ደህንነታቸውና ሰብዓዊ መብቶቻቸው ጠብቆ ወደ ቀያቸው መመለስ እንዲችሉ የፕሪቶሪያው ስምምነት ሙሉ በሙሉ ተግባራዊ ማድረግ እንደሚያስፈልግ አጽንኦት ሰጥተዋል። አቶ ማኑኤል አክለውም ተፈናቃዮች በሰላም እንዲመለሱ የታጠቁ ቡድኖች ከምዕራብ ትግራይና ከሌሎችም ከተያዙ አካባቢዎች መውጣት አለባቸው፣ ህገወጥ አስተዳደሮች መፍረስ እንዲሁም አዳዲስ ሰፋሪዎች አካባቢውን መልቀቅ ይጠበቅባቸዋል ብለዋል። እንደ አቶ ማኑኤል ገለጻ የተባበሩት መንግስታት ድርጅት ተወካዮች የድርጊቱ ኤጀንሲዎች ህዝብን አደጋ ላይ የሚጥሉ ወይም ከሰብአዊ መርሆችና ከአሰራር ሂደቶች ጋር የማይስማሙ የፖለቲካ ጉዳዮች ጋር እንዳይሰለፉ ለክልሉ ባለስልጣናት ማረጋገጫ ሰጥተዋል። በኢትዮጵያ የሃይማኖት ተቋማት ጉባኤ በኦሮሚያ ክልል አርሲ ዞን በጉና በመርቲ በሸርካና ና በሁንቆሎ ዋቢ ወረዳዎች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እምነት ተከታዮችና ካህናት እንዲሁም በሌሎች ሃይማኖት ተቋማት አገልጋዮችና ምእመናን ላይ ግድያና ስቃይ መከሰቱን የሚያሳይ መረጃ መውጣቱን መነሻ በማድረግ ጉዳዩን ከመሰረቱ የሚያጠራ የተለያዩ የባለድርሻ አካላት ተወካዮች የተካተቱበት አጣሪ ቡድን ተቋቁሞ በዛሬው ዕለት የተከሰተውን ችግር በአካል ለማጣራት ችግሩ ወደተከሰተበት ቦታ በመጓዝ ስራውን በይፋ ጀምሯል ሲል አሳውቋል። የልዑካን ቡድኑ የማጣራት ስራውን ጨርሶ የመጨረሻ ሪፖርቱን ሲያቀርብ በጉዳዩ ላይ በጉባኤያቸው በኩል ይፋዊ መግለጫና ማብራሪያ የሚሰጥ መሆኑን ሁሉም ዜጋ በትግስት የማጠቃለያ ሪፖርቱ እንዲጠብቅ ጉባኤያቸው አክብሮ ይጠይቃል ብሏል። ጉባኤው ይህ በእንዲህ እንዳለ አንዳንድ አካላት ኃላፊነት በጎደለው መልኩ ከግምትና ካልተሟላ መረጃ መነሳት በማህበራዊ ሚዲያ ጉዳዩን አስመልክቶ መረጃዎች መስጠታቸውን ተመልክተናል ሲል ገልጿል። መረጃዎቹ ምን እንደሆኑ በግልጽ ያላሰፈረው ጉባኤው ይህ ተግባር የማጣራቱን ሂደት የሚጎዳና አንዳንድ አካላት ወደ ተሳሳተ ድምዳሜ ሊወስድ የሚችል ተግባር በመሆኑ በማህበራዊ ሚዲያ ላይ መረጃ የሚታሰራጩ አካላት በሙሉ ከፍ ያለ ጥንቃቄ እንድታደርጉ እናሳስባለን ብሏል። ከፕሪቶሪያው ስምምነት በኋላ ህዝባዊ ወያኔ ሓርነት ትግራይ ህወሓት የፈጸማቸው ድርጊቶች ወደ ጦርነት ለመግባት ከበቂ በላይ ምክንያት እንደሆኑ የኢትዮጵያ ጦር ኃይሎች ጠቅላይ ተማጆር ሹም ፊልድ ማርሻል ብርሃኑ ጁላ ተናገሩ። የተማጆር ሹሙ ከአምስት ዓመት በፊት በትግራይ ውስጥ በነበረው የሀገሪቱ ጦር ሰሜን ዕዝ ላይ የተፈጸመው ጥቃትን ለመዘከር ሰኞ ጥቅምት 24 2018 ዓም በተካሄደው መድረክ ላይ ባደረጉት ንግግር በህወሓት ላይ ክሶች ሰንዝረዋል። ህወሓት ከፕሪቶሪያው ስምምነት በኋላ የሰነዘራቸው ትንኮሳዎች፣ ስራዎችና ሴራዎች ወደ ጦርነት ለመግባት በቂ ናቸው፣ ከበቂም በላይ ብለዋል ፊልድ ማርሻሉ። ለዚህም ጽምዶ የተባለው ቡድን ማቋቋም፣ ተፈናቃዮችን ወደቀያቸው እንዲመለሱ አለመፍቀድ እና ሰራዊት ማሰልጠን እንዲሁም በአማራ ክልል የሚንቀሳቀሰው ታጣቂ ቡድን ድጋፍ ማድረግ በምሳሌነት ዘርዝረዋል። ከሻዕቢያ ጋር ጽምዶ ብሎ ድንበር ሰብሮ መሄድ፣ እኔን ተሸክሞ ካልገባ ተፈናቃይ አልለቅም ማለት ኃይል ማሰልጠን ትጥቃቸውን ፈተው ወደ ህብረተሰቡ እንዲቀላቀሉ የተደረጉ የትግራይ ተዋጊዎችን መመለስ ለፋኖ እቅድና ጥይት ሰጥተው ኢትዮጵያ እንዲበጠበጥ አማራ ክልል እንዲበጠበጥ መላክ ጸረ ህገ መንግስትም፣ ጸረ ፕሪቶሪያም ነው ብለዋል። ህወሓት ጉዳዩ እያደረሰ ቢሆንም ጦርነት ቢመጣ የበለጠ ጉዳት ይመጣል፣ በጊዜ ሂደት ቀልብ የሚገዛ ሰው ይፈጠራል በሚል መንግስት ዝምታ መምረጡን አስረድተዋል። በሳውዲ አረቢያ ሁለት ኢትዮጵያውያን አንድ ህንዳዊ በመግደል ተጠርጥረው በቁጥጥር ስር መዋላቸው ተገለጸ። የሳውዲ አረቢያ ባለስልጣናት በቅርቡ በጅዳ ከተማ አንድ ህንዳዊ ዜጋ ላይ ተኩስ ከፍተው ገድለዋል ተብሎ የተጠረጠሩ ሁለት ኢትዮጵያውያን ዜጎች በቁጥጥር ስር መዋሉን አስታውቀዋል። የጅዳ ግዛት ፖሊስ ባወጣው መግለጫ የሀገሪቱን የድንበር ደህንነት ደንቦችን በመጣስ በህገወጥ መንገድ በሚኖሩ ሁለት ኢትዮጵያውያን ዜጎች ላይ ክስመ መስራቱን አስታውቋል። በከተማው አቅራቢያ በሚገኝ ተራራማ አካባቢ ህገወጥ ወጥ እጽም በመገበያት ላይ በነበሩ ሰዎች መካከል በተፈጠረው ጠብና አለመግባባት ሳቢያ ህንዳዊ ግለሰብ በጥይት መመታቱን ገልፍ ኒውስ ዘግቧል። በዚህም በግጭቱ ወቅት ከጠረጠሩ አንዱ ኢትዮጵያዊ በህንዳዊ ተጎጂ ላይ ተኩስ ከፍቶ ጉዳት እንዳደረሰበት የገለጸው ፖሊስ በጥይት የተመታው ግለሰብ ወዲያውኑ በአቅራቢያ ወደሚገኝ ሆስፒታል ቢወሰድም በደረሰበት ከባድ ጉዳት ህይወቱ ሊያልፍ መቻሉን አስታውቋል። በዚህም ምክንያት በቁጥጥር ስር ውለው ክስ የተመሰረተባቸው ሁለቱ ኢትዮጵያን በአካባቢው በእጽና በኮንትሮባንድ ዝውውር ውስጥ ተሰማርተው እንደነበር የገለጸው የከተማ ፖሊስ በተጨማሪም የድንበር ደህንነት ደንቦችን በመተላለፍ ተይዘው ለተጨማሪ ህጋዊ ሂደት ወደ አቃቤ ህግ መተላለፋቸውን ገልጿል። የሳውዲ አረቢያ መንግስት ህጋዊ መኖሪያ ፈቃድ የሌላቸው የውጭ ሀገር ዜጎች ላይ ጥብቅ ቁጥጥር በማድረግ ላይ የሚገኝ ሲሆን ይህም ክስተት በሀገሪቱ በድንበር ጥሰትና በህገወጥ ተግባራት ላይ በተሰማሩ ስደተኞች ላይ በተደጋጋሚ ከሚወሰደው እርምጃ ጋር ተያይዞ ትኩረት የሳበ ጉዳይ ሆኗል። ፑቲን የሩሲያ ብርቅዬ የከበሩ ማዕድናትን ለማውጣት የሚያስችል የድርጊት መርሃ ግብር እንዲዘጋጁ አዘዙ። የሩሲያው ፕሬዚዳንት ቭላድሚር ፑቲን እስከ አውሮፓውያኑ ታህሳስ አንድ ድረስ ተግባራዊ የሚሆን በሀገሪቱ የሚገኙ ብርቅዬ የከበሩ ማዕድናትን የማውጣትና የማልማት ስልታዊ የድርጊት መርሃ ግብር እንዲዘጋጅ ለሚኒስቴሮች ምክር ቤት ትእዛዝ መስጠታቸው ተነግሯል። የክሪምሊን ጽህፈት ቤት ባወጣው መግለጫ ሩሲያ የዓለም አቀፉን የብርቅዬ ማዕድናት አቅርቦት ገበያ መቆጣጠር በሚፈልጉ ሀገራት ላይ ያላትን ጥገኝነት ለመቀነስ የረጅም ጊዜ እቅድ በማውጣት ላይ ትገኛለች። ብርቅዬ የከበሩ ማዕድናትን ከማውጣት እቅድ በተጨማሪ ፑቲን የካቢኔ አባላት ከቻይናና ከሰሜን ኮሪያ ጋር በሚያዋስኑ ድንበር አካባቢዎች ላይ የሚገኙ የትራንስፖርትና ና የሎጂስቲክስ ግንኙነቶችን ለማልማት ና ውጤታማ ለማድረግ የሚያስችል እርምጃዎች እንዲወስዱ አዘዋል። በዚህም በድንበሮች አካባቢ ባለ ብዙ አይነት ትራንስፖርት ሎጂስቲክስ ማዕከላት እንዲቋቋሙ መመሪያ ሰጥተዋል። በመመሪያው ሩሲያና ቻይናን የሚያገናኙ ሁለት ነባር የባቡር ድልድዮች እንዲሁም በ2026 ስራ እንደሚጀምር የታቀደው ወደ ሰሜን ኮሪያ የሚወስደው አዲሱ ድልድይ መካተት እንዳለበትም አሳስበዋል። ትዕዛዙን አስፈላጊ ካደረጉ ዋና ዋና ምክንያቶች እነዚህ ብርቅዬ ማዕድናት ለዘመናዊ ቴክኖሎጂ ለስማርት ስልኮች፣ ለኤሌክትሪክ ተሽከርካሪና ለጦር መሳሪያ ስርዓት ወሳኝ ግብዓት መሆናቸው ነው ተብሏል። አድማጭ ተመልካቾቻችን ከቶፕንሽ ኔትወርክ ለዛሬ የያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።